ነገሩ አንችና ሰኒ የምታወሩት ሁሉ እየገባኝ አይደለም፣ ልትነግሩኝም ፈቃደኛ አይደላችሁም። በሌላ በኩል ፅናት አባቷ በጧት ስልክ ደውሎላታል። ምን ነው አባዬ በጧቱ አስደነገጥከኝ እኮ ትለዋለች። አባቷ ታዲያ ህልም እንዳየና ህልሙን እየነገራት ነው። ፅናትም አባዬ ህልም ሁሉ እኮ እውን አይሆንም፣ ህልምን ልምበል ትለዋለች። ስለቷንና ስለ ትምህርትም ጠይቋታል። ትምህርትም ቆንጆ እንደሆነ ተናግረዋለች። ስለ ኪራ አባትም ጠይቋል። ተሽሎት ወደ ስራ ተመልሷል ትለዋለች። ደረጃ ላይ ተቀምጣ ስለነበር ኪራ ወደ እሷ ምርቷል። አባዬ ከሆኑ ላናግራቸው ብሎ ስልኩን ተቀብሏል። ሄሎ አባዬ እንዴት ነውት? ከብቶች ውስጥ ደህና ናቸው እያለ ሰላምታቸውን ቀጥለዋል። ስለ ጽናትም ጠይቋል። አባባ ጽናት ደህና ናት። ባለፈው ደውል አለው ብዬ እኮ ሳልደውል ቀረው። ኩን ከጨረሱ በኋላ ጽናት ለመሄድ ብድግ ስትል ቆይ አንዴ፣ የማወራሽ አለኝ። ሰላም እንፍጠር። ከዚህ በኋላ ምንም ነገር ስላለፈው ነገር አልጠይቅሽም። ይህን ሲላት አትኪራ ጽናት ድንግጥ ብላለች። ምን ነው ደነገጥሽ? እና ሁሌ እንደ ባህሪያ ስለምንሽ እንድኖር ነው የምትፈልጊው? ቀጥሎም ከዚህ በኋላ ላለው ጊዜ እንዳሰሪና እንደ ሰራተኛ ነው የሚሆነው ግንኙነታችን። አትም ከቻልንበት እሺ፣ ምን ማለት ነው? ለማንኛውም ምሳ ላቅርብልህ። አሴትን ስለምጠብቃት፣ አሁን አልበላም። ናሆም እኮ አለ። እሱን ከፈለግሽ ኬችን ስጭው። ምን ማለት ነው? ከስርሽ አይጠፋም ብዬ ነዋ። አት ተመስገን ኪራን እንደዚህ አሳየኸኝ። በሌላ በኩል ኪራና ሐሴት ሶፋ ላይ ተቀምጠዋል። እኔ የምልህ ኪራ፣ እንደ ጽናት ቆንጆ ምግብ መስራት እችላለሁ። መስራት አትችም። እንዲ አይ፣ እችላለሁ። ለምሳሌ እንቁላል ሰላጣ፣ እያለች ቀጥላለች። ከት ብሎ ስቆባታል። ጽናት እየሳቀ እያለ መታለች። ሐሴትም ምንድን ነው የሚያስቅህ? ኪራም ይህንን እኮ ወንድ ላጤ ይሰራዋል ይህንን እሰራለሁ ስትይ አታፍሬም እንዴ ይላታል። እሷም እንዲህማ በሞራሌ አትረማመድ። ከሐሴት ጋር ያለውን ግንኙነት እየጨረሰ ይመስላል። አሁን ከሐሴት ጋር ግንኙነት እየጀመረ ነው። እኔ የምልህ ኪራ፣ ሰሞኑን ጥሩ ሙድ ስላልነበርኩኝ አልጠየቅኩህም። ምንድን ነበረ ሰሞኑን የሚያበሳጭህ ነገር? ማን ናት ልብህን የሰበረችው? እሴት ኪራም ያቺ ሴት ማንም ነች እሷን መርሳት ላይ ነኝ። አሁን እንዲነግራት ፈቃደኛ አይደለም። ተይ ሀሴት፣ እሷን ሳስብ መሳቀቅና መጎዳት ነው። እሷን መርሳት እንጂ ማስታወስ አልፈልግም። ካልክሽ አላስገድድህም። የትም የማይገቡን ሰዎችን ወደ ህይወታችን እያስገባን ትርፉ የልብ ስብራት ነው። ኪራም ትክክል ነሽ። እኛ የሰው ልጆች ነን፣ ከስህተታችን መማር እንችላለን። ሀሴትም ትላለች ይሆት ሁለት ነገር ታስተምራለች፣ መስጠትና መልቀቅ። አንዳንዴ ሁሉም ነገር ሲሰጥህ ደስታን ታጠዋለህ። ለምሳሌ ፍቅርን ብናይ ላንተ ምርጫ ያልሆነ ሰው ላንተ ሲንሰፈሰፍልህና ይሆቱን ዋጋ እስከ መክፈል ድረስ ይደርሳል። አንተ በይሉንታ ነገር ተይዘህ ፍቅር ውስጥ ተዘፍቀህ ስትንቦራጨቅ ትገኛለህ። ዜኔታህን ማሸነፍ ከቻልክ ከዛ ትወጣለህ። አይ ካልክ ግን እዘው ትቀራለህ። ስለምን እንደሚወራ ግራ ገብቶታል። ስለማን ነው የምናወረውም? ይላል አሁን ተሰጥቶ ስለ መንሳት እያለች ታስረዳዋለች። ስትቀማ ደግሞ የዛኑ ተቃራኒ ነው። ሐሴት እኔ ከዚህ ሙድ መውጣት እፈልጋለሁ። ቀጥላም ግን አንዳንዴ ከምንገባባቸው ችግሮች መውጣት ይኖርብናል። ምረዳህ ነገር ካለ በሁሉም ነገር ከጎንህ ነው። ግራም አመሰግናለሁ ይላል ገና ሳረዳህ ምስጋና አለው። ማለትም እኮ ትልቅ ነገር ነው። በእንዲህ እንዳለ ሄኖክ በጣም ተናዷል። ከጽናትም ጋርም ሆነ ከሐሴት ጋር መስማማት አልቻለም። አንዲት የቤት ሰራተኛ እሷም ሰው ሆና እኔን እንዴት አልፈልግህም ትለኛለች። እኔ ጋር መጣላት ከግድግዳ ጋር መጋጨት እንደሆነ አላወቅሽም? ራስሽን ነው ወደ ጦርነት ሜዳ የጋበሽው። አሳይሻለሁ። ወዲያውኑም ሄኖክ ስልክ ደውሏል። ሄሎ የት ነህ ቀጥሎም አሁኑኑ ሁኑ እፈልግሃለሁ ካፌና እና በዚህ ሰዓት በዚህ ጸራራ ፀሐይ የት ልቀጥር እችላለሁ ባይሆን ማታ የጨብስ ይለቅብሃለሁ ሌላ በኩል እምሮና ሰኒ ስልክ እየተደዋወሉ ነው ሄሎ ቆንጅት የት ነሽ እምሮም ናፈቅሽኝ እኮ ትላታለች! ትናንትና ተገናኘን አደል እንዴ ወይ ለምን እንደዚህ አናደርግም እኔ ከህቴ ጋር ተደራደሪና በማዶጎ ውሰጂኝ ከዛ እኔ ራሴን አሳልፍ የሰጠውሽ ማለት ነው። ምሩም ውለታሽ በዛብኝ። ምንም ማለት አይደለም፣ ከላይኛው አገኘዋለሁ። ፅናት እኮ ወድ አይደለም የብዶች አለቃ የምትልሽ እናንቺም ቀጽል፣ ስሜን በይፋ እየተናገርሽ ነው። ጥላም አሁን ግን የት ነሽ ትላታለች። ምሩ ከስራ ወደ ቤት እየተመለስኩ ነው። በፀራራ ፀሐይ ምን ነው፣ በታክሲ አትመጭም ነበር እንዴ? በቢሮ መኪና መጥቼ መንገድ ላይ ጉዳ አደረገኝ። እኔ እቤት ቆንጆ ምሳ ሰርቼ ጠብቅሻለሁ። እናት መጭም፣ አይ እንዴት ይቀራለሁ፣ አንቺ ነይ ብለሽኝ። ሄኖክ እና ጓደኛው ከተቀጣጠሩት ካፌ ተገናኝተዋል። ምነው እስካሁን ቆየህ? ጨብስ ቤት በጠብቀህ እኮ ቀድማይ ነበር የምትደርሰው። ጥሎም ጋራ ሸንተረሩን አቋርጠህ የምትመጣ ነው የሚመስለው። ሄኖክ ጓደኛውን አሁን ላይ እጅ ላይ ምን አለ አንተ? ፈልገህ ምንም ያጣሁ ነገር አለ? ሁሉም ነገር አለ። ሰሞኑን ያፈላ ሰው አለ፣ ያኛው ይመከራሉ ይላል ሄኖክ ምክሩንማ እኔ ያለው ምክሩ እንዲገባቸው የአበባ ፍሬ ማቅረብ ነው ይለዋል። አደኛው ጅግናት እንዴ ይለዋል። አዎ ምን ነው እኔ ኮጽ ይመስሉኝ ላቀባብለው ነበር። ክም አሁን ሳይሆን ነገ ታቀባብላለህ። ሆን ውጤቱ ታይቶ ሂሳብ ይዘጋልሻል። ገኘው ምርጥዬ ቤትህ እንደፈረሰ እኮ አውቃለሁ። አዎ ሰሞኑን ሌላ ቤት እገባለሁ። በቃ ተፍተበበይና ቀሰስር አይጠፋም። ጓደኛውን ምሳን ትበላለህ ብሎ ይጠይቀዋል። እና በዚህ ሰዓት ምሳ ሊበሉ ተዘጋጅተዋል። ምሳችን ከበላን በኋላ የለምየን ብርዝ እያሉ ጨዋታቸውን ቀጥለዋል። እዚህ ላይ ነው የፅናት ድራማ ክፍል ሃምሳ አምስት ያለቀው ሄኖክ የሆነ ጥንስስ ጠንስሷል። ማንን ሊያግት ነው? ጽናትን ወይስ ሐሴትን? እኔ ይመስለኛል ጽናትን ነው። አንድ ሰራተኛ እኔን አልፈልግህም እንዴት ትለኛለች እያለ ወዲያውኑ ተናዶ ነው ለጓደኛው የደወለለት። ጓደኛውም በትእዛዙ እሽ ብሎ ተቀብሏል። ቀጣይስ ምን ሊሆን ይችላል? ነት እንዳወራው ጽናትን ሊያግታት ነው። በሌላ በኩል ደግሞ ሀሴትና ኪራ ተስማምተዋል። እሱም ምንም ቢሆን ከጎንሽ ነኝ በሁሉም ነገር አለው ይላል። ሀሴትም ኪራን በሚያስፈልግ ነገር ሁሉ እኔ አለው። አሁን ኪራና ሀሴት አንድ ሊሆኑ ይመስለኛል። ኪራም ጽናትን እኔ እና አንቺ ከዚህ በኋላ አስሪ እና ሰራተኛ የሚሆን ግንኙነት ነው የሚኖረን እንዳለ ሁላችንም ሰምተናል። ባለፈው ክፍል የምታስታውሱም ከሆነ እዚህ ቤት ካልተመቻት መውጣትም ትችላለች ብሏል። አሁን ታዲያ የጽናትና የኪራ ጉዳይ ያበቃለት ይመስላል። ዛሬ የነበረኝ ቆይታ እዚህ ላይ ያበቃል። በቀጣይ ክፍል ቀጣይ ክፍሉን ይዘንላችሁን ቀርባለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለሁ።